በስማብ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አመስራ ወሰሉ ሱለም ለሚያዚያ በዛት ይለት ኮነ ፍጻሜ ስሙ ለቅዱስ ጊዮርጊስ ሰማዕት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 23 በዝች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ ሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነ የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣሴዎስ ይባላል። ከቀበጦቅ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናታናሽ ሆና ሆኖ ሳለ አባቱ አረፈ። ሀያ ዓመትም በሆነው ጊዜ አባቱን ሽመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሱም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ ወጣቸው። ከዚህም በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም ። ያልተቀባበለው ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል ቁስሉንም ያድነዋል። እሱም ሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርነት አክሊል እንደሚቀበል ነገረው ቃል ኪዳንም ሰጠው። ስሙ በዓለም ሁሉ ተገለጠ። የተገለጠ የወንዘን መከራ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም ሰባት ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዝ ባለመዘዙና ባለመመለሱ እጅግ አዘነ። ስለዚህ አትናቴዎስ የሚባል ታላቅ ሰራየኛ መጣር። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያመሰሪም በክብር ባለቤት በጌታ ኢየሱስ ክርስቶስ አምኖ በሰማይትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማይትነት ሙተው የሕይወት አክሊልን ተቀበሉ። ቁጥራቸውም ሰላሳ ሺ ሰባት መቶ ነፍስ ነው። ቅዱስ ጊዮርጊስን በዱዲያኖስና ና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱስንም እሊን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩት አደርጋቸው ዘንድ ካንተ እንሻለን አሉት። በዚያንም ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ስራ አይተው ቁጥር የሌላቸው ብዙ አህዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት አቃጥለው ማሳርረው ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳ። ወደ ነገስታቱም ተመልሶ በክብሩ ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አህዛብ አይተው አደነቁ። በጌታችንም አምነው በሰማይትነት ሞቱ። ነገስታቱም ደግሞ ደግመው ሙታኖችን ብታስነሳ አምላክን እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓዱም ውስጥ ወንዶችና ሴቶችን፣ ሽማግሌዎችንና ጎልማሶችን አስነሳቸው። እነዚያም በክብሩ ባለቤት በጌታችን ስም አስተማሩ። የሀገርንም ወሬ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከህዲያን ነገስታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ደሃ ቤት ዘንድ አስቀም አስጠበቁት። እርሷ ምንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ ታላቅ ዛፍም ሆነ። ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማይዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱስምን የአምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው የአምላክ አገልጋይ ከሆንክ ቸርነት የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ ለምናሃለው። እውር፣ ደንቆሮ ዲዳ ጎባጣ የሆነ ልጅ አለኝና ታድን ልኝ ዘንድ ለምናሃለው። ስለ ጌታችን እምነት ማስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ ቅዱሱን በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለው ምን የሻለው አለ እንዲያገለግለኝ ምን የሻለው አላት። በዚያን ጊዜ ንጉሱ፣ በአገሩ ሜዳ ውስጥ ሲዘዋወሩ ያችን ዛፍ አይቶ አደነቀ፣ ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ንጉሱ ቅዱሱንም ከዚያ ወስዶ አስገረፈው በመንኮራኩር ማበራዩት፣ ሞቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳ፣ ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ፣ ስለ ህይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መሥዋዕትን አቀርባለሁ አንተም ሕዝቡ እንዲሰበሰቡ ዘዝን ስሰዋ ሰዋ እንዲያየዋለው። ንጉሥም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ የዳዊትንም መዝሙር አነበበ። የዱድያኖስ ሚስቱ ለእስክንድሪያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችውም። እርሱም እግዚአብሔር ዓለምን ከፈጠረበት ሰው ከስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀረጸ፣ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪ አላት። ከዚያም ልጇን ጠርቶ ወደ አጵሎን ይሂድ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ዘዘው አለውያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ ያረኩስ መንፈስም ከማደር ያወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶን የሰውን ሁሉ የማስት እንጂ አምላክ አይደለውም ብሎ ለህዝቡ በህዝቡ ሁሉ ፊት አመነ። ቅዱስም ትውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንጉስ ሚስት ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን አለቸው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማዎች እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ ሰማይትነት አክልለን በመንግሥተ ሰማያት ተቀበለች በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ ኅፍረት ደንቆ ደግሞ እንዲጨምርባቸው ከእርሱም እንዲያርፉ እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱድያኖስን መከሩት ያን ጊዜም የክብር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገስታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። እንዲያው እሳት ወርዶ ከሰራዊታቸው ጋር ሰባውን ነገስታት ያቃጥላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉን ኃጢአቱን ሁሉ ደመስሳለው አለው። በመከራውም ውስጥ ሆኖ በባህርም ሆነ በየብስ ወይም በደውዬ በስም የሚለምነኝንን የፈጠኘ ከመከራው አድና አለው። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፊ ቆርጡ ዘንድ በመንግስተ ሰማያት አክሊላትን ተቀበለ። ከአገልጋዮቹም የቀሩት ስጋውን ወስደው በልብስ ጠቀለሉት፣ ወደ አገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን የቅዱስ ጊዮርጊስ በረከቱ፣ ረድኤቱ ሁላችን የክርስቲያን ወገኖችን ከስጋና ከነብስ መከራ ይጠብቀን ለዘላለሙ አሜን። ሰላም ለከ ሰረው የሰማይታት የሰማይ ታታ ይላብ ዘሞገሰ ስምከ በጻሐ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩ ዘየአርብ ለዘልፍ ህማሜ ዝሩ ነሲያከ ወፀው ይረከ በአፍ ጊዮርጊስ ቀሲርክ ቀሊለ ክንፍ ከራዲዮን ኦፍ ሰላም እብል እደወ ተስዋ ዋማ አተኒ ሰላሳ ወሰብአ ሶበነጸሩ ክሱተ ሰባተ ስብሃተ ሰማያት እንዘይት እንዘይትባደሩ በአውደ ነገስት ሰብአ ምስለ ጊዮርጊስ ዘፈጸሙ ስማ በዚች ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት እለትም ለጸሎት ቁሞ ሳለ የንዳድ ትንሽ ትንኝ የንዳት ትንኝ ነደፈው። ቁስሉን እያሳየ በብዙ ልቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጅ ወረቆ አትፍራ ላድን ወደ አንተ መጥቻለውና ደግሞም ወረቆ አምላክ ኢየሱስ ክርስቶስ ከንዳት በሽታ ድነኝ ብሎ በስምህ ለሚለምን የንዳት በሽታ በላዩ ላላመጣበት ከአንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንን ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለሮቆ መስተጋድል ህሩይ ዘተራዩ አምላክ በደመና ሰማይ ሶበቁሰልዩ አራዮ ወምስለብካይ ጸጋ ወኪዳነ ምረት በጸብወ ስሙ ሰናይ ከመ እምብድብድ ይድህን ብእሲ ድውይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ያዝያ ያዚያ 14 በዚች ቀን ዜናው ከመጋቢት 18 ቀን የተጻፈ ቅዱስ የስዶስ ባልንጀራ ቅዱስ ጻና በሰማይትነት አረፈ። በዚችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስኑቴው አረፈ። በዚችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ሆነ።

እግዚአብሔርነ ወትረ ለኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁንና በአምላኩ እግዚአብሔር አጋዥነት ድንቅ ድንቅ ታምራትን የሚያደርግ ገባሬ መንክራት ሃያል መስተጋድል ኮከበ ክብር የጸሐይ ጽድቅ የጌታችን የኢየሱስ ክርስቶስ ሰማይ ሊቀ ሰማይታት ገባሬ ታምር ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። መረቡን በባህር ላይ በጣለ ጊዜ ብዙ አሳ የተያዘለት አንድ አሳ አስጋሪ ነበር። ከአሳውም ብዛት የተነሳ መራው ስለሰመጠበት መርምናም ሆይ እርዳኝ እያለ አሰምቶ ተናገረ። በዚህም ጊዜ አያሉ ሰማዕታት ቅዱስ ጊዮርጊስና ቅዱስ መርምናም በፈረሶቻቸው ላይ ተቀምጠው ለእርሱ ተገለጹለት። ቅዱስ ጊዮርጊስ መርምናም መረቡን አውጣለት እንጂ አለው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ መርምናም አንተ ጌታ እያለ እኔ ላወጣለት ይገባኛልን? አለው ሊቀ ሰማዕታት ቅዱስ ጊዮርጊስም የአንተ ስም እንጂ የእኔን ስም አልጠራም፣ እናውጣለት አለው። ነገር ግን ሁለቱም ጦራቸውን ወደ ባህሩ ውስጥ አውርደው ከባህሩ አሳ ያጠመደበት መረቡን ከባህሩ ውስጥ አወጡለት። ወንድሞቼ ሆይ የተወደደ መስተጋድል ኃያሉ ገባሬ መንክራት ሊቀ ሰማይታት ቅዱስ ጊዮርጊስን ረዳት ረዳይነቱን የክብሩን ታላቅነት አስተውሉ። ወደ ጠሩትም በጠሩትም ጊዜ ከሌሎች ሰማይታት ጋር ሆኖ ፈጥኖ እንደሚደርስ ተመልከቱ። ይልቁንም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማያት ቅዱስ መርህምናም መርህምናም እንኳ ቅዱስ ጊዮርጊስን ጌታዬ በማለት እንዳከበረው ተመልከቱ። የልዑል እግዚአብሔር ሰማይታት የሊቀ ሰማይታት ቅዱስ ጊዮርጊስና መርህምናም በረከታቸው ከአምላካቸው ከእግዚአብሔር ለቅዱሳን በተሰጠች አማላጅነታቸው ከመታመን ጋር ይሁን። አሳ አስጋሪ መረቡን ከአሳው ብዛት የተነሳ ሰጥሞበት የቅዱስ መርህምናም ስም በጠራው ጊዜ ሊቀ ሰማይታት ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ መርህምናም ፈጥነው እርዳው እንጂ አለው። ሊቀ ሰማዕታት ቅዱስ መርህምናምን አንተ ጌታ ጊዮርጊስ አውጣለት እንጂ እኔ ከአንተ ጋር ላወጣ ይገባኛል አለው። የሰማዕቱ የቅዱስ ጊዮርጊስ በረከቱ ረድኤቱ፣ አማላጅነቱ ለሀገራችን ሰላም፣ ለህዝባችን ፍቅር፣ አንድነት ያድልልን፣ ለዘላለሙ አሜን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና፣ እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን እናስታክስልን። ቅድስት ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን። ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት

ኦምሊ ተጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይስራይ ለናጣዊ ነተማ ይጸነብኪ ኦተወ ካፌ ንስሓ ወሰራይ ሃጢአት ኢየሱስ ክርስቶስ ስራይ ሃጢአት ወኃጢአት ኩሉ ሕዝብ ከማይ ከማይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል